በዚህ ነው ሰልፎቻቸው ላይም የማይፈለጉ ሊሆላቸው የማይፈለጉ መፈክሮች፣ የአንድ ፓርቲ ሰራዊት አይደለንም የሚሉ የመሳሰሉ ነገሮች እንደዛሩ መንግስትን ጠቅሎ የሚያወግዙ አይነት ሰልፎች መፈክሮች የነበሩት። ኦኬ እንግዲህ አሁን ጥያቄው የሚሆነው ምንድን ነው? ይህንን ሰልፍ ምን ትሪገር አድርገው ነው እንደዚያ ነገር ያው፣ ትሪገር ይፈልጋል። ሰራዊቱ ጋር ያሉት ቅሬታዎች፣ ያሉ ጥያቄዎች፣ የቆይ ጥያቄዎች አንስቻለው ያለው በህወሓት ጽሕፈት ቤትና በወዲ ወረደ መካከል ያለው የስልጣን ሽጉቻ ወይ ማጓተት ደግሞ በትላንትናው ቲንክ ብሪፍ ስልሳ ሰባት ላይ መሰለኝ በዛ ላይ ዘርዝር ያለው። ሶ አሁን ምንድን ነው እዚህ ጋር ትሪጋሪ የሆነው ትሪገር የሆነው ነገር ሁለት ነገር ነው። ዌል አክቹዋሊ ትሪጋሪ የሆነው ሞረር ሌስ አንድ ነገር ነው። ለሰራዊት እስካሁን በተለያየ እንግዲህ ዲዲአር ለወጡ በዲዲአር ለተሰናበቱ አካል ጉዳተኛ ሆኖ ሊሰናበት ነው የተባለ የሚደረጉ ነገሮች ነበሩ። መጣሻ መሬት፣ መቋቋሚያ መሬት ምናምን ዲንድ ያሉ ነገሮች ሶ፣ አሁን የተሟላ እቅድ ወይም ፓኬጅ ነገር ይዘጋጅ የሚባል ነገር ነበር። ፕላስ ደሞ አሁን ዲዲአር የመጀመሪያውን ፌዝ ስላለቀ ወደ ሁለተኛውን ፌዝም ሊገባ ነው የሚቀጥል ከሆነ እንግዲህ ማለት ነው። ስለዚህ ለዛም ጨምሮ የሰራዊት ውስጥ የሚሰናበቱ አባላት ኢቭን ላሉትም አባላት ሊጨምር ይችላል እንግዲ ሰነዶን ዝርዝር ውስጥ ማየት ይጠይቃል። ቤኔፊት ፓኬጅ ተዘጋጅቶ መወሰን መጽደቅ አለበት። ይሄ ነገር ኖርማል ሩቲን ፕሮሲጀር ነው፣ እንግዲህ ሲጠና የቆየ ነገር ነው። ምንድነው ነገር ምንድነው? ይሄ ለወዲ ወረደ ተጨማሪ የሚሰጠው አድቫንቴጅ፣ እነዛ ተሰብስበው ኩዴታውን የፈጸሙት፣ በቀጣይም አግኒስት ወዲ ወረደ ሞቢላይዝድ ሊሆኑ የሚችሉት ኮርኖ ተኮሮ ላይ የሚባለው አመራሮች ሌላም ቢሆን በየደረጃው ያሉ አንዳንዱ ተጨማሪ ተጨማሪ እንትን ማይጨምር ነው ምንድነው አላስፈላጊ የሆነ ስራ፣ ትክክለኛ ኢፌክቲቭ ስራ መደበ የለዋለ አንዳንዱ አሳልፉ ጥሩ ላይሆን ይቻል። ዞሮ ዞሮ ያን ስብስብ መበተን ይፈልጋል፣ ሰውያን አድቫንቴጅ ይሰጠዋል። ይህንም ወንጀል ወስጋድ ደግሞ ከወዲ ወረደ ጋር ያላቸውን ስልጣን የመጠቅለል ነገር ሙሉ ሉ ጠርናፈ ውስጥ አስገብተው ሳይጨርሱ ያንን ኮንስቲትዌንሲ ሉዝ ማድረግ አይፈልጉም። ነገር ግን እንዴት ተደርጎ ፍሬም ተደረገ? እዚህ እንትን ውስጥ በዚህ በትግራይ ሰራዊት ውስጥ ከበፊት ልዩ ኃይል የነበሩ